ሰላም ቤት ሰው፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ባላችሁበት፣ ሰላማችሁ ይብዛልኝ። ቤት ሰው ዛሬ መጥቻለሁ። ዛሬ መጣሁት እንግዲህ በጣም ብዙ ልጆች በውስጥ እየመጣችሁ ምንድን ነው ሐኒ አጣሪ ቡርኬ ሌላ ፍቅረኛ አለው እየተባለ ነው። ቡራ ሌላ ፍቅረኛ አለው፣ ኢሮፕ ናት ምናምን ይሁን ሀገር ናት እየተባለ ዱባይ ናት እየተባለ ነው ላላችሁት፣ እሱ ያመነበት ፍቅረኛ የለውም። እንዲሁም ደግሞ ስለ ጋሽዬ ያለውን ነገር እነግራችኋለሁ። እሱ ያመነበት ፍቅረኛ የለውም። ፍቅረኛ ቢኖረው እናንተ ስታስቡት ከሀይ የሚጋይ ናክል ዲቴል የገባ ላይፍ ይኖራል ብላችሁ ታስባላችሁ? እን አትሞኙ ይውላችሁ ብዙ የሚወዱት ሴቶች አሉ። በጣም ብዙ የሚወዱት ሴቶች አሉ። የሉም አይደለም። በጣም ብዙ ሴቶች የሚወዱት አሉ። ህይወቱን ለመረበሽ ከጠዋት እስከ ማታ የሚደክሙ የሚታትሩ ሴቶች አሉ። የሉም አይደለም። ግን እሱ ግን በይፋ ከሀይ ጀርባ ሆኖ የሚወዳት የሚያፈቅራት ሴት እንደሌለች እኔ መቶ ፐርሰንት እተማመናለሁ። እየመጣችሁ ግን በተደጋጋሚ አንድ ይህን ጉዳይ እንዴት ታየዋለች ፍቅረኛ አለው የሚባለውን ምናምን እያላችሁ በውስጥ በጣም መጠይቁኝ ሰዎች፣ እውነቱን ስነግራችሁ እኔ በቡርኬ መቶ ፐርሰንት ተማመናሉ። እንደዚ አይነት ላይፍ ውስጥ እንደማይገባ የሰውን ህይወት እንደማይበላሽ መቶ ፐርሰንት፣ ይህ የጠላት ወሬ ነው ብላችሁ አስቡት። ጠላት ነው እንደዚ አይነት ነገር እንዲሰፋ የሚያወራው ገባችሁ። ይሄ ምንድን ነው ምን አይነት ሀሳብ እንዳላቸው ታውቃላችሁ። ሴቶቹ ልክ ቡርኬና ሀይሜ ከተጣሉ እና ከተለያዩ ቡርኬን የማግኘት እድላለን የሚሉ ብዙ ሴቶች አሉ። ልክ ሀይሜን የሚወዷት ወንዶች እንዳሉ ሁሉ ማለት ነው። ገባችሁ? ሶ ይሄን ነገር እኔ አልቀበለውም፣ በፍጹም አልቀበለውም፣ በፍጹም ይህንን። እንደዚህ አይነት ነገሮች እንዳታስቡ፣ እንዳትሰሙ። ሰው ብዙ ነገር ፈጥሮ ያወላል። የሰው ልጅ ብዙ በጣም ብዙ ነገሮችን ሊያመጣ ይችላል። ያስገባችሁ። ስለዚህ እሱ በይፋ ብዙዎቻችሁ ደግሞ አይሚና ቡርኬ ቪዲዮ ሲሰሩልን ትላንትና አንድ ቤት እንዳልሆኑ አድርገው ነው ቪዲዮ እየሰሩልን ያለው ምናምን ምናምን። በባለፈው እኮ አብረ መኖር ጀምረናል ብለው እኮ የሆነ ቪዲዮ እኮ ሰርተውልን ነበር፣ ታስታውሳላችሁ። ምናልባት አሁን ካለው ጸብ እየተነሳ ምናልባት እሱ ቤት ለቁ ወጥቶ ከሆኑ አላቅም እንጂ በፊት የሆነ ቪዲዮ ላይ አብረው እንደሚኖሩ ምናምን ሰርተውልናል ከዚህ በፊት። ገባችሁ ምናልባት ስለተጣላ ስለ ትንሽ አለ አይደል ግጭት ስለተፈጠረ ምናልባት እሱ ወንድ አይደለ ወንድ ስለሆነ ቤቱን ጥሎ ወጥቶ ከሆነ ሊሆን ይችላል እንጂ አብረው እንደሚኖሩ ነው እኛ የምናውቀው። ኢቭን በውስጥ ራሱ ሰው ሲነግረን አብረው እንደሚኖሩ ነው። ብዙ ሰዎች በቅርበት ያሉ ሰዎች ስለነሱ ሲነግሩን አብረው እንደሚኖሩ እሱም ፍጹም አብረው እንደሚኖሩ ነው የሚነገረን ግን አሁን እናንተ እንዴት እሱ ሌላ ጓደኛስላለው ነው ቤቱ ለብቻው የምትኖረው ምናምን የምትሉ ሰዎች አሉ። ጸብ ከተነሳ በኋላ ተለያይተው ሊሆን ይችላል ብዬ ነው የማስበው። እኔ እንደዛ ነው ማምነው። ሌላው ደግሞ ጋሽዬ ይሄን ቪዲዮ በእናታችሁበእናታችሁ በእናታችሁ ይህን ቪዲዮ ቆርጣችሁ ለጋሽዬ እንዲደርስ አድርጉልኝ። ላይክ አርጉ። ጋሽዬ በዚህ ጉዳይ መግባት አለበት ጋይስ ምክንያቱም ለመሰለችው አሁን ነገሮች ሁሉ እየተጋነኑ ነው፣ እየሰፉ እየሰፉ እየሰፉ መስመራቸውን እየሳተ ነው። ስለዚህ ጋሽዬ በዚህ ጉዳይ ላይ ገብተው ነገሮች እንዲስተካከሉ እንዲያደርጉልን ማድረግ አለብን፣ ወይ ሙሽዬን ወይ ጋሽዬን። ጋሽዬ ይሻላል ብዬ አስባለሁ። ሙሽዬ በጣም የዋህ ናት፣ ዊስኪ ናት። እነሱን እንደዚህ ተናግሮ የማሳመን አቅሙ ላይኖራት ይችላል። እናትም ስለሆነች ጋሽዬ ግን ጎበዝ ናቸው። ካያችሁ ብዙ ጊዜ እንደዚ አይነት ነገር ውስጥ አብርሽ ጋር ምንም ጋር እየሄዱ ነገሮችን ለመፍታት ጥረት የሚያደርጉ ጠንካራና ጀግና አባት ናቸው። ስለዚህ በዚህ ጉዳይ ላይ ጋሽዬ መጥተው እንዲያስታርቁ እንፈልጋለን። በቃ እኛ አሁን ከዚህ በኋላ ያለን አማራጭ ምንድን ነው? ጋሽዬን ነው እከሌን እከሌን ማለት እኛ ከበደን። ወይ ጋሽዬን ወይ እሙሽዬን ነበር ያልኩት። እሙሽዬ ካያችሁ ግን በባለፈው እኮ እሙሽዬ ናት ያስታረቀቻቸው፣ ታስታውሳላችሁ። ስለዚህ ወይ ጋሽዬ ወይ እሙሽዬ ወደ አዲስ አበባ መጥተው እንዲያስታርቁልን በእርግጥ አሁን ትልልቅ ሰው ይታውቃላችሁ፣ መንገድ ሲሄዱ ምናምን ማቅለሽለስ፣ የተለያየ ነገር ትራንስፖርት ስለማይስማማቸው እሺ ላይሉን ይችላሉ። እሺ ላይሉን ይችላሉ። ግን ጋሽዬ ጉዳዩን በጋሽዬ እንዲፈታ ብናደርግ ምን ይመስላችኋል? እስኪ ሀሳብ አስተያየታችሁን ኮመንት ላይ ስጡ። ሀይሚና ቡራ ጠላት ይበሳጫል። ጠላት የፈለገውን ድራማውን የፈለገውን ተንኮል የፈለገውን ሴራ ሊያሴር ይችላል። እነሱ ግን መቼም አይለያዩም። ኢሮፕ ሚስት አለችው፣ ካናዳ ፍቅረኛ አለችው፣ ዱባይ ጓደኛ አለችው ሊኖሩ ይችላሉ። ብዙ የሚወዱ ሴቶች የሚወዱ ሴቶች አሉ ማለት ግን ያገባቸው ሴቶች አሉ ማለት አይደለም። ጋይስ እንዳትሸወዱ፣ እንዳትሸወዱ። በፍጹም መሸወድ የሌለባችሁ ነገር ቢኖር ይሄ ነው። ምክንያቱም አንድ ሰው ወደው ሰው ሊኖር አትወደድ አይባልም አታፍቅር የሚያፈቅሩ ሴቶች ይኖራሉ እሱ የማያውቃቸው ነገ ህልም ያላቸው ነገ ምናልባት አገኘው ይሆን የእኔ ይሆን ይሆን የሚሉ ብዙ ሴቶች ሊኖሩ ይችላሉ ዛት ሚንስ ቡርክ ቦርኬ እነዛን ሴቶች ሁሉ ያውቃቸዋል ማለት አይደለም እና ብዙዎቻችሁ ባተረበሹ መልካም ነው ላለኝ ሀይሚም አንዳንድ ጊዜ ቆም ብለሽ ነገሮችን አስተዊ ሞኝ አትሁኚ ጠላት ከሩቅ አይመጣም በዙሪያሽ ያሉ ሰዎችን ተጠንቀቂ በቃ ችግራችሁን በመነጋገር ለመፍታት ሞክሬ። በቃ ይህን ነው ልልሽ የምችለው። በቃ በመነጋገር ለመፍታት ሞክሬ ችግራችሁ። እኔ የሚመስለኝ እና የሚሰማኝ ይሄ ነው። ምክንያቱም አሁን ሁሉም ነገር እየከበደ እየከበደ እየከበደ እየመጣ ነው። ነገሮች ወደ መስመራቸውን እየሳቱ ነው። ቢያንስ እንኳን ፕሮግራማችሁ ላይ እንደዚህ አይነት ነገሮች ባይፈጠሩ ደስ ይለኝ ነበር። ከተፈጠረ በኋላ ምንም አማራጭ የለም፣ ምንም ማድረግ አይቻልም። ኤኒዌይስ፣ ፈጣሪ በመካከላችሁ ይግባ እና ጋሽዬ እባክዎትን እነዚህ ልጆች መላ መላ እንዲሉልኝ እፈልጋለሁ። እና ደግሞ ለየብቻ ነጥላችሁ ቡርኬን የምታደንቁ ነጥላችሁ ሀይሜን የምታደንቁ ሰዎች ፕሊዝ፣ ሰብሰብ በሉና አንዱ ነው። አትለያዩ፣ አትበታተኑ። አንዱ ስትሆኑ አንድ አይነት ድምፅ ሲኖራችሁ እነሱም ቶሎ ይታረቃሉ። ጋይስ፣ መልካም ጁመአል፣ አለው ባይ ባይ።